ከያላችሁበት ቦታ ሰላም መልካሙን ተመኘው። የዕለት አርብ ከሰዓት በኋላ የጥቁር ገበያ ምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ አጃኢብ በሚያሰኝ ሁኔታ እየተቀጣጠለ ይገኛል። በዛሬ ሁለት ወይም ደግሞ ዕለተ ጁሙዓ ወይንም ዕለተ አርብ ከሰዓት በኋላ የጥቁር ገበያ የኋላ ያው ምንዛሬ ዋጋ የ12 ሀገራት ሙሉ መረጃና ዝርዝር አስደምጣችኋለሁ። እስከ ብዶ ፍጻሜ አብራችሁ እንድትቆዩ ተጋብዛችኋል። የጥቁር ገበያ ምንዛሬ በዛሬ ሁለት ከፍተኛ የሆነ ጭማሪ ማሳየቱን መረጃው ያመለክታል። የአሜሪካን ስንት እየተዘረዘረ ይገኛል? ምን ያህል ጭማሪ አሳየ? ዩሮን በተመለከተ እነግራችኋለሁ። ስዊዝ ፍራንክ፣ ካናዳን ዶላር፣ የአውስትራሊያን ዶላር እንዲሁም የሳኡዲ ሪያል፣ ፓውንድ ስተርሊንግ፣ ኩዌት ዲናር፣ ዩናይትድ አረብ ኤምሬትስ ዲርሃም፣ የኩዌት ዲናር እንዲሁም የባህሪ ዲናር እና የኦማን ሪያልን እናያለን። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። በቅድሚያ የምናየው የአሜሪካን ዶላርን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ደትኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር በከፍተኛ ሁኔታ ጭማሪ አሳይቶ 16695 ብር እንደሚሸጥና አንድ የአሜሪካን ዶላር 166 ብር ከ95 ሳንቲም የተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ደትኮም በድረገጹ አስነብቧል። በመቀጠል የምናየው ዩሮን በተመለከተ ይሆናል። 100 ዩሮ ወቅታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 19491 ብር እንደሚሸጥና 1 ዩሮ 194 ብር ከ91 ሳንቲም እንደሚሸጥ የወጣው መረጃ ያመለክታል። በመቀጠል የስዊዝ ፍራንክን እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዴት ኮም በድረ ገጹ እንዳስነበበውና እንዳሰፈረው ከሆነ 100 የስዊዝ ፍራንክ 20887 ብር እንደሚሸጥና 1 የስዊዝ ፍራንክ 208 ብር ከ87 ሳንቲም እንደሚሸጥ የወጣው መረጃ ያሳያል። በመቀጠል ካናዳ እናስከትላለን። የመረጃ መረጃ ምንጫችን ኢትዮጵያን ብላክ ማርኬት ደት ኮም መደረገጹ እንዳስነበበው ከሆነ 100 የካናዳ ዶላር 11952 ብር እንደሚሸጥና 1 የካናዳ ዶላር 119 ብር ከ52 ሳንቲም እንደሚሸጥ የወጣው መረጃ ያመለክታል። በመቀጠል የአውስትራ ሊያን ዶላር እናያለን። ወቅታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የአውስትራ ሊያን ዶላር 10896 ብር 108 ብር ከ96 ሳንቲም እየተሸጠ እንደሚገኝ በዚህም ከትላንትናው ጋር ከትላንትና የጥቁር ገበያ መረጃ ጋር ሲነጻጸር ጭማሪ አሳይቷል። በመቀጠል የምናየው ፓውንድ ስተርሊንግን በተመለከተ ነው። 100 የፓውንድ ስተርሊንግ 22293 ብር እንደሚሸጥና 1 ፓውንድ ስተርሊንግ 222 ብር ከ93 ሳንቲም እንደሚሸጥ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችውና ና አንድ መቶ ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ ይዛ ተቀምጣለች ኩዌት። በዚህም አንድ መቶ የኩዌት ዲናር 54549 ብር እንደሚሸጥ ና አንድ የኩዌት ዲናር 545 ብር ከ49 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገቢያ ና የጥቁር ገቢያ መረጃ የሚዘግቡ ድረገጽ ኢትዮጵያን ብላክ ማርኬት ደትኮም በድረገጹ አስነብቧል። በመቀጠል ዩናይትድ አረብ ኤምሬትስ ዲርሃምን በተመለከተ ይሆናል 100 የኢማራቶች ዲርሃም 4540 ብር እንደሚሸጥና አንድ የኢማራቶች ዲርሃም 45 ብር ከ40 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በደረገ ገጽ አሰንብቧል። በመቀጠል ወደ ሳዑዲ እና መራ ና የሳዑዲ ሪያልን እናያለን። ውድ ቤተሰቦችና አድማጭ ተመልካቾቻችን ከዚህ ጋር ተያይዞ የጥቁር ገበያ የምንዛሪ ዋጋ ዝርዝር ና የዋጋ ተመንን በተመለከተ የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም እንዳስቀመጠው ከሆነ ከትላንትናው ጋር ሲነጻጸር በዛሬው ዕለት በከፍተኛ ሁኔታ ጭማሪ ማሳየቱን የወጣው መረጃ የሚያሳየው። በመቀጠል የሳዑዲ ሪያልን ስናይ 100 የሳዑዲ ሪያል 4445 ብር እንደሚሸጥና አንድ የሳዑዲ ሪያል 44 ብር ከ45 ሳንቲም እንደሚሸጥ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የባህሪን ዲናር እናያለን። 100 የባህሪን ዲናር 4420 ብር እንደሚሸጥና አንድ የባህሪን ዲናር 4 42 ብር እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ መረጃ የሚዘገበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። በመቀጠል በዓለማችን በምንዛሬ መጠኗ ሶስተኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘርዝሩ ሀገራት ሶስተኛ ደረጃ ተቀምጣለች ኦማን። በዚህም 100 የኦማን ሪያል 43300 ብር እንደሚሸጥና አንድ የኦማን ሪያል 433 ብር እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውሎና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጽ አስነብቧል። መረጃውን ሳንጨምርና ሳንቀንስ ለእናንተ እያደረስን እንገኛለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም ነው። ሙሉ የአስራ ሁለት ሀገራትን የጥቁር ገበኤ ምንዛሬ ዋጋ ዝርዝርና የዋጋ መረጃን በተመለከተ ከትላንትናው መረጃ ጋር ሲነጻጸር በዛሬ ሁለት ከፍተኛ የሆነ ጭማሪ ማሳየቱን ነው የተነገረው ቪዲዮችን ላይክ ማድረጋችሁን አትርሱ። ለዚህ ቻናል አዲስ ከሆናችሁ ዌልካም። ሰብስክራይብ ያደረጋችሁ፣ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። ለወዳጅ ዘመዶ ሼር ማድረጋችሁን አትርሱ። ዛሬ ይዤላችሁ የቀረብኩት ዕለታዊ የጥቁር ገበያ መረጃ ይህን ይመስላል። በሌላ ቪዲዮና በሌላ መረጃ እስክንገናኝ ለሀገራችን ሰላም መልካሙን ተመኘው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።